ሰላም ጤና ይስጥልኝ የሀገሬ ልጆች ፊቴን የፀሐይ ክሬም እየተቀባሁኝ ዛሬ ስለ ሕክምና ባለሙያዎች መናገር እፈልጋለሁ። ይህንን የሕክምና ባለሙያዎችን ቪዲዮ ስሰራ ከማንኛቸውም ተቃራኒ ለመሆን ፈልጌ አይደለም። ሁላችንም የየራሳችን ገጠመኝ ያለን ሁላችንም የምናውረው በገጠመን ባሳለፍ ነው፣ በደረሰብን ልክ ነው። እኔ ዛሬ እዚጋ ቆሜ የምታዩኝ መቅደስ በሐኪሞች በሐኪሞች ጥረት ነው ማለቴ፣ ከመድሃኒያለም በታች እኔ በህይወት ለመቆየት ዛሬ ሁለት ወልጄ የልጅናት ለመሆን ለአባቴ ልጅ ለመሆን የሐኪሞች እጅ አለበት። የመጀመሪያ ደረጃ እድሜ የስድስት አመት ልጅ ኦር የአምስት አመት ስድስት አመት ልጅ መካከል እያለሁኝ ምናልባትም እድሜ ለአቅመ ትምህርት ቤት ሳይደርስ የሽንት ቱቦ መዘጋት አጋጣሚ አጋጥሞኝ ነበረ። ሽንቴን ከሁለት ቀን በላይ ሽንቴን ወጥሮኛል፣ ግን ሽንቴን መሽናት አልችልም ነበረ። አባቴ በአጋጣሚ ከስብሰባ ተመልሶ ሲመጣ አልነገርኩትም ነበረ። ምሳ ልሰጠው፣ ያው እናት የለንም፣ ሲንግል ዳር ነው ያሳደገን። ምሳ ልሰጠው፣ እጁን ላስታጠበው ጎንበስ ብዬ ስመጣ፣ ቀና በይ እንጂ ቆም በይ ሲለኝ፣ ቆም ማለት አልችልም፣ ከትናንትና ጀምሬኮ ሽንቴን አልሸናውም፣ በጣም ወጥሮኛል፣ ግን ደግሞ ስቀመጥ ሽንቴ አይመጣም አልኩት። አባቴ የማስታጠቢያውን ከእጅ ላይ ቁጭ አድርጎት እግሬን እንደዚህ አንስቶ ዘቀዘቀኝ። እንግዲህ ይሆናል ማለት እሱ በራሱ በገባው በደነገጠው ልክ ነው እንደዚህ ያደረግ ወደታችን እንዲያደረገኝና ቀጥታ በአካባቢያችን ወደሚገኝ ትንሽ ጤና ጣቢያ ነው ይዞኝ የሄደው። የዛ ጤና ጣቢያ ላይ በጣም ከሌሊቱ ስድስት ሰዓት ነበረ። የአዳር ሰራተኞቹን ዶክተር ልጄ ሐኪም ነው እንደውም ዶክተር የለም እዛ ቦታ ላይ ጤና ጣቢያ ነው። ብዙ ዶክተሮች ሁሉም ነርሶች ናቸው። ባክህን ልጄን አድንልኝ አለው። አሁን ወደ ደብረ ብርሃን ይዤ ብሄድ ልጄ ትሞትብኛለ። ሁለ ቀኑ አልነገረችኝም፣ ሽንቷን አልሸናችም፣ ቀና ማለት አችልም አለው። እንሞክራለን የተቻለንን ብሎት የሚዋጥ መድኃኒት ሰጥተውኝ የተወሰነ ሰዓት ቆይቼ ተደጋጋሚ እንድሸና ቢደረግም ልሸና አልቻልኩም። በመጨረሻ ላይ ቱቦ መሰል የሚመስል የሆነ ግሉኮስ ገመድ የሚመስል በመላክ ሽንት እንዲሸና ና ከዛ በኋላ ተመላላሽ መርፌም ተወግቼ መድሀኒትም ጨርሼ ያው እንዳድግ ሆኛለሁ ከዛ የሶስተኛ ክፍል ተማሪ ኦር የሁለተኛ ክፍል ተማሪ ሆኜ ደግሞ እንደ አጋጣሚ አይ ቲንክ የሰባት አመት ልጅ ይሆናለሁ የዛን ሰአት የሰባት አመት የአምስት አመት ከሁለት አመት በኋላ ድጋሚ አንደኛ ክፍል ይመስለኛል እንጃ ይቅርታ እህቶቼ ካያችሁኝ ወይ ወንድሜ ታላቅ እህቴ ያውቃሉ ሌሎቹ አያውቁም ሶ ጥቁር ጤፍ ና ነጭ ጤፍ በኩንታል ተቀምጦ ነበረ። እዛኛው ክፍል በማዳበሪያ የተቀመጠውን አይጦች ስላስቸገሩ ትኩስ ዳቦ ተገዝቶ የአይጥ መርዝ ተደርጎበት ነበረ። እኔ ደግሞ የጎመን ዘር መስሎኝ የአይጥ መርዙን ልቅም እያረኩ እየበላሁኝ ዳቦውን ብልት አድርጌ፣ እህቴና ወንድሜ የከሰአት ተማሪዎች ስለነበርን መቅደስ ተነሽ እንሄድ ሲሉኝ አልሄድም አሞኛል አልኳቸው። አባቤ እንዳይቆጣሽ እኔ ምን አገባኝ ብለውኝ ትተውኝ ሄዱ። እዛ ቦታ ላይ እናት የለንም ብያቸዋለሁ። አባቴም የለም ትምህርት ቤት ሄደዋል ብሎ ነው ያሰበው። እዛው አሞት እያስተፋኝ ማለት አስታውኮኝ ወደ ታች ብሎኛል። እዛው የተቀመጥኩበት ላይ ወደ ታች ብሎኛል። አስታውኮኛል። አረፋ ደፍቅ ያለው ምግብ ሆዴ ውስጥ ያለው በሙሉ ወጥቶ ወጥቶ አልቆ አሞት ሁሉ ወጥቷል እና በጣም ረዝሜ ተኝቻለሁ። ነብሱን ይማረውና በአጋጣሚ ሞገስ ወልደመድን የሚባል የከተማዋ ባለሀብት ስመጥር ሰውዬ ነበር። እንደ አጋጣሚ ሲያልፍ በእኛ ቤት ጋር እዚህ ቤት አፈሻ የለም አፈሻ እያለ የግቢያችን ጽድስ እና ባህር ዛፍ ስለነበረው የላችሁም እንዴ በሩ ክፍት ነው የላችሁም እያለ ሲመጣ እኔ በዛኛው እንትን በኩል በአራተኛው አራት ማዕዘን ነው ቤታችን፣ በዛኛው በኩል ተኝቻለኝ። እንዴ ች ልጅ ምን ሆናለች? ች ልጅ መርዝ በልታለች፣ መርዝ፣ መርዝ ትሸታለች ምናምን ብሎ ሰው ጠርቶ ያ የተሸከመኝ ሰውዬ እጅግ በጣም ቁመቱ ረጅም የሚባል ሰው ነው እኔ ግን በሰውዬው ቁመት ልክ ሆኛለሁ ረዝሜ አንገቴ ተንጠረዝሞ ወደዚህ ተንጠልጥያለሁ በላዩ ላይ ለሀጬ እየተዝረከረከ ነው አባቴ የለም ሰው ልክ አባቴ ለታላቅ እህቴ የለሁም ገጠር መሬት ላይ ሄጃለሁኝ ልጆ በጊዜ ግቡ በሩን ዝጉ ምንም አቶንም ብሏት ሄዷል ከዛኔ አባቴ ወንድም አሁንም ነፍሱን ይማረው ና ይብረሁ ማሞ መቶ አለቃ ይብረሁ ማሞ ተጠራ። እየሮጠ መጣ። በአስቸኳይ ወደ ደብረ ብርሃን ይዛሀት ሂድ፣ አትደርስም። እኛ አንነካካም፣ ትሞትብናለች። ኃላፊነቱን አንወስድም አሉት። ምክንያቱም ኦልሞስት መጨረሻው ደረጃ ደርሳለች፣ ማለት ወደ ኮማ ውስጥ ገብቻለሁኝ። ሰው እኛ አንነካካትም አሉት። አጎቴ ይብረሁ ማሞ፣ ስሟ መቅደሰ ወርቅ ይብረሁ ማሞ ይባላል። ልጄናት አላቸው ልጆት ናት ማለት የከተማው ሰው እርስ በርስ ይተዋወቃሉ። ነርሶቹ እንዴት አጎቴን እንዳላወቁት አላቅም። አሁን ልጅ ናት መቅደሰ ወርቅ ትባላለች። ከዛ መቅደሰ ወርቅ ብሎ መቅደስ አፈሻ ነው። እኔ ስሜ መቅደሰ ወርቅ ይብረሁ ማሞ ብሎ የመቶ አለቃ ልጆች በሰአቱ ህክምናም ነጻ ያገኙ ስለነበረ ሁሉን ነገር እሱ ጨርሶ ፈርሞ፣ ትሞትብናለች ይሉት ትሞት በቃል እዚሁ ከወገን ጋር እቀብራለሁ መንገድ ላይ ወደ ደብረ ብርሃን ይዣት ሄጄ ደነባ መንዲዳ ሳልደርስ መንገድ ላይ ከምትሞትብኝ፣ ሬሳ ጭኜ ከምመጣ የቻላችሁት ሞክሩና ከህዝብ ጋር እቀብራለሁ ብሎ አጎቴ ፈርሞ እንድታጠብ ተደረገ ማለት ነው። ከሁለት ቀን ኮማ በኋላ መልሼ ነቃሁኝ። ወደ ጣሪያ ነበር የማየው ብለዋል። አይኔ አልተሸፈነም፣ አይኔን ገልጬ ኮርኒሱን ብቻ ነው ማየው። አጎቴ አስር ጊዜ መቅደሰ ወርቅ መቅደሰ ወርቅ፣ እስቲ ወደ እኔ፣ እስቲ ወደ እኔ ተመልከችኝ እያለኝ አባቴ ከሶስት ቀን በኋላ የሄደበት ገጠር ቦታ ሲመጣ መንገድ ላይ ሰዎች እንኳን እግዚአብሔር አተረፈልህ፣ እንኳን እግዚአብሔር ልጅህን አተረፈልህ አሉት ማለት ነው። አባቴ አልገባው ምንድን ነው ብሎ የመካከለኛዋ ልጅህ ያችን የመሰለሌ ልታጣት ነበር አሉ። ከዛም ምንም አልገባውም። እቤት ሲመጣ ደግሞ ማንም ምንም የለም። ከዛን ታናሽ ወንድሜና ታላቅ እህትም ትምህርት ቤት ሄደዋል። ጎረቤት ሄዶ እከሌ አላት መቅደስ ሞተች እንዴት? አይ አልሞተችም፣ ተርፋልሃለች አሉት። እየሮጠ አጎቴ ቤት መጥቶ ብርድ ልብሱን አባቴ ግፍፍ ሲያደርገው እኔ በጣም ከሰውነት ጎዳ ነው ወጥቻለሁ። ሲጀመርም ቀጫጫ ነኝ፣ በዛ ላይ ሁለት ቀን ኮማ ውስጥ ነበርኩኝ። እንትኑ ታጥቧል። ብቻ ካለኝም የሰውነት ቅጥነት የተነሳ ጭንቅላቴ እንጂ ሰው የተኛ አይመስልም፣ ብርድ ልብሱ የተነጠፈ ነው የሚመስለው። እና አባቴ ግፍፍ አድርጎ ሞተልሽ እና ታርፊ ሞቸላችሁ ባረፋችሁ ምናምን ብሎ ማነው ልጄ መርዝ የሰጣት አለ። ቆይ በደንብ ትመለስና እንትን ትበል ሐኪሞቹ እየተበከለ ምግብ በልታለች ነው ያሉት። እና ትመለስ አርፈ ተቀመጥ ብለው አባቴን ያዙት። ልጄ እየት ነበር ለመጨረሻ ጊዜ የበላችሁ ልጄ ማነው መርዝ የሰጣት አለ። ጎረቤታችንም ሄዱ ልጄ የምታውቂው ነገር አሉ ሲባል ኧረ የሰማነው ነገር የለም ተባለ። እህቴን ማን የሰጣት ሲለን ያላቅም ማለ። እህቴንም በጣም ተቆጣ ጮኸባት። ስነቃ ማን ነው መርዘ የሰጠሽ? የት ነው መጨረሻ ጊዜ ምግብ የበላሹ? ሲለይ ከሁለተኛው ክፍል ያለው ኬሻው ማዳበሪያው ላይ የተደረገውን እንትን ነው የበላሁት አልኩት። ሰው እኔ ለውጭ ሀገር መጥቼ ደግሞ በጣም ሀይለኛ ጨጓራ ከየት እንደመጣ ላቅም። እኔ ይዞ የነበር ከሶስት አመት በፊት አልተኛም ነበር። እውነቱን ለመናገር በጣም ገላበጥ ነበር የምትመጠጠው ምናምንና ኢንዶስኮፕ ወይ ደግሞ ካሜራ ልከው በዛ እድኝ ያለውና እኔ ለህክምና ለሐኪሞች ትልቅ ክብር አለኝና ደሞዝ ቢጨመርላቸው ቢደረግላቸው፣ እንዲሁም ደግሞ ኦፍኮርስ የአክስት ልጅ የአጎት የህክምና ባለሙያዎችም አሉኝ። ቤተሰቦች በተለይ በአባቴ በኩል ትምህርት ላይ ጎበዞች ናቸው፣ ሲነግዱም ነጋዴዎች ናቸው፣ ሲያርሱም ገበሬዎች ናቸው፣ ሲማሩም ጎበዝ ታታሪዎች ናቸው። እንደ አንድ የስፔሻል ዶክተር እህት እንደ አንድ የነርስ የወንድም ልጅ ነኝ። ቤተሰብም አለኝ የሕክምና ላይ የቤተሰቡን ትታችሁት ለእኔ እንደ ከመድሀን ያለን በታይ በሐኪም ጥረት እዚህ ስለደረስኩኝ ለመላው ዓለም ላይ ላሉ ሐኪሞች ትልቅ ክብር ነው ያለኝ። የእውነት ነፍሴ ከእግዚአብሔር ካልተጠራች እኔ ሐኪም እያለ ምሞት አይመስለኝም ሁሌም ማለት ነው። የኢትዮጵያ የሕክምና ባለሙያዎች ለእኔ ባለውለታዎቼም ናቸው። ለአባቴ ልጅ ለልጆቼ እናት እንድሆን ያደረጉኝ ናቸው። ከመድኃኔዓለም በታች ጥበብን የሚሰጥ ለጠቢቡ ሰለሞን ጥበብን የሰጠ አምላክ ጥበቡን ስለሰጣቸው ብዙ ሰፋ አድርጌ ባወራችሁ ደስ ይለኝ ነበረ። የኢትዮጵያ የዶክተሮች ደሞዝ ቢጨመርላቸው እኔ በጣም ደስ ይለኛል። አዎ አንዳንድ ስልጣናቸውን አላግባብ የሚጠቀሙ ባለስልጣኖች እንዳሉ ሁሉ ሙያቸውን ያላግባብ የሚጠቀሙ የሕግ አማካሪዎችም ዶክተሮችም ሊኖሩ ስለሚችሉ በአንዳንድ ባልባሌ ሰዎች ሁሉም የሕክምና ባለሙያ መወቀስ የለባቸውም። እኔ ትልቅ ክብር አለኝ መላው ዓለም ላይ ላለ የህክምና ባለሙያ። በነገራችን ላይ እኔ የተማረ ሰው በጣም ነው የምወደው። በነገራችን ላይ ለዶክተር ልዩ ፍቅር አለኝና ዶክተሮች በጣም ነው ማከብራችሁ። መድኃኔዓለም ማሰቢያችሁን ጥበባችሁን ይጨምርላችሁ እና ለእናንተ ገንዘብ ሲያንሳችሁ ነው ደግሞ ሲያንሳችሁ ነው ከሚሉት ነኝ። ሐኪሜንም የሴት ሐኪሜንም በጣም ነው የምወዳት፣ የግል ሐኪሜንም በጣም ነው የምወደው። ያው እዚህ ሀገር ሁሉም ሰው አለው። ጥሩ አመለካከት ነው ያለኝ ዶክተሮችን